እምታውቀው፣ ልጁ ታየት እንዳለች ስለምታውቅ መሰለኝ ሩጠ ከሄድከው። ገና ለገና ሰላም ገባች አልገባች፣ የሰላም መሄድ አጣርተ፣ ሰላም ደግሞ ትሄድ አትሄድ በደንብ የሰላም ጓደኞች ይነግሩሃል። ለዛ አንተ ሰላም እንደገባች ስላወቅ ሩጠ ከሄድክ ማለት ነው። እዚህ ጋር ደግሞ ቪዲዮ ላይ ምናምን ምንድናወራው ሰላምን እኔ ሌላ ነገር ውስጥ ምናምን አንቺ ምናምን ማገናዘብ አለብሽ፣ ሰላም ላንቺ ብላ አለ ምናምን ሶስተኛ ምስት ለማንፈለግ የልጁ ሲፈለግ የነበረው ሲጠበቅ የነበረው የዲኤንኤ ምርመራ የልጁ ውጤት መልሱን ይዤላችሁ መጥቻለሁ ማለት ነው። ወላሂ የኔ ልጅ አይደለም። ወላሂ የኔ ልጅ ከሆነ ዛሬን ቀን አያሳድርኝ ልልሻለሁ። የንግስት ሱመያና የባለቤቷ ጉዳይ ማብቂያ የሌለው ሆኖ እንደቀጠለ እያያችሁ ነው። ሁላችሁም አሰላሙ አለይኩም ረህመቱላሂ በረካቱ ውድና የተከበራችሁ ፋሚሊዎች እንዴት ናችሁልኝ? በያላችሁበት ያለም ዳርቻ ሰላማችሁ ብዝት ይበልልኝ። ከኔ ጋ ሁሉ ሰላም ነው። ክርስቲያን ሙስሊም ቤተሰቦች፣ በአጠቃላይ ሁላችሁም ሰላማችሁ ይብዛልኝ እያልኩ እንግዲህ ዛሬ በሌላ ቪዲዮ ተመልሻለሁ እንደምታቆት ትላንትና ሰይድ ቪዲዮ ለቆ ነበረ። ያው እንግዲህ ሱመያ እስካሁን ድረስ ለምን ያክል ጊዜ እንደሆነ ታውቃላችሁ ሸሽና አባራሪ ሆነው የቆዩበትን ጊዜ ያው ሁላችንም እናውቃለንና ከዛ አንጻር ደግሞ ሱመያ የመጨረሻ ነው ልጆቹን አሳየዋለሁ። ልጆቹን እንዳሳየው ደግሞ ያው መስፈርቴ ልጅ አለው የልጁን ጉዳይ አጣርቶ እውነታውን ያሳውቀኝ ብላ ቃል ገብታ ነበር። እንግዲህ ሱመያ ቃል ከገባች ሰይድ አጣርቶ ካመጣ ልጆቹን ሊያይ ነው ብለን እኛም ውጤቱን እየጠበቅነ ነበረ፣ ዲኤንኤ ምርመራው ማለት ነው። እንግዲህ ሳይድም ወደ የመን አግኝቶ ልጁን ሊያስመረምር እና እውነታውን ሊያወጣ ወደ የመን እየሄደ እንደሆነ የመን እንደደረሰ ያለውን ነገር ምናምን ሲያሳውቀን በተስፋ ስንጠብቅ ትላንትናው ምላሽ ምን እንደሆነ አይታችኋል ብዬ አስባለሁ። ሁላችሁም እንግዲህ ሳይድ የመንደር ልጅቱን እያፈላለኩ እያፈላለኩ ነበረ። ነገር ግን ላገኛት አልቻልኩም። ልጅቱ የተባለችው ልጅ የለችም፣ ሀገር ለቃለች ተባልኩኝ እያለ መልስ ሰጥቷ ላይታቸዋል። ይህንን የሚያደረገችው ደግሞ ሰላም ናት ሰላም ናት፣ ልጅቱን ያሸሸቻት ብሎ ሰላምም ላይ ሌላ ነገር እንደተፈጠረ ፓስፖርቷ እንደተቀማት አይታችኋል። እኔ ማለት ነው ማለት የፈልገው ነገር ነገሩ ምንም አይነት ማለቂያ ነገር የለውም። ስመለከተው ማለት ነው ምንም አይነት ማለቂያ ነገር የለው፣ እውነት ለመናገር በጣም ከባድ ነው። በቃ እኔ አሁን ሄዷል፣ በቃ አስመርምሮ እውነታውን እንትን ይላል። ሱመያም ደግሞ በዚህ ሁሉ ተመልካቿ ፊት፣ ይህ ሁሉ ሰው በሚያየው ቦታ ላይ ለቃ ቃላት ገባምና ያለውን ነገር አጣርቶ እሱም ልጆቹን አይቶ ደስ የሚል ነገር እናያለን ብዬ ነበረ። ነገር ግን እንግዲህ ወልዳለች የተባለችው ሰይድ ወልዶላታል ላይ የተባለችው ልጅ ጭራሹንም የለችም። አገር ለቃ ሄዳለች ተባልኩኝ። እሷም ደግሞ የደበቀቻት ሰላም ናት። ብቻ እኔ የሰይድ ንግግር ላይ በጣም እያወዛገበኝ ነገር አለ። እና ባሏ ወደ ውጭ እስከሚወጣ ምናምን እየጠበቅን ነው፣ ክፍተት እስከምናገኝ ወደ ስራ እስከሚሄድ እየጠበቅን ነው ምናምን እያለ በቀድሞ ከትላንትናው በፊት በሰራቸው ቪዲዮዎች ላይ ምናምን አይተናል። እና ያኔ ጠብቄ ያለውን ነገር ለማጣራት ሞክራለሁ ብሎ እኛ እየጠበቅን ነበር። ነገር ግን ከሄደች ቆይታለች አሉ፣ አይተናት አናውቅም አሉ ምናምን የሚለው ንግግር ጋር የሆነ በቃ የሚጋጭ ነገር አለው። አልሞሄም እኔ በቃ እኔ ያዘንኩት ለማን ነው? ለልጁ ነው በቀላሉ እንደዚህ ጣልቃ ዘው እያሉ በትዳራቸው ላይ በኑሯቸው ላይ እየሄዱ እየወለዱ የሚወለዱት ልጆች የሚያሰቃዩ ሰዎች ናቸው። ነው እኔ የማዝነው ለነሱ ነው። ፈልገን ባመጣናቸው ፈልገው ባልመጡበት ሕይወት ፈልገው ባልመጡበት ዓለም ላይ እንደዚህ አይነት ነገር ለዚህ አይነት ነገር የሚያጋልጡት ስሜታቸው በቀለ ስሜታቸው ብቻ የተመሩ ሰዎች ናቸው ብዬ ነው የማስበው። ለልጅ ነው ለልጆች ነው በእንደዚህ አይነት ነገር መካከል ለልጆች ነው የሚታዘነው ለሌሎቹ ሳይሆን ማለት ነው። እና እንግዲህ ምንም አብቂያ የለውም ማለት ነው። እሱ ግን ሳይሄድ እየማለ ወላሂ፣ በቃ ልጄ አይደለም እንደው ልጄ ከሆነ የዛሬን ቀን ያሳድረኝ፣ በቃ ከዋሸሁ የዛሬን ቀን ያሳድረኝ፣ ወላሂ ልጄ አይደለም፣ በቃ በፈለግሽው ልማልልሽ እያለ ነው ሱመያ ደግሞ ልጅ በቃ ልጁ እንደሆነ እርግጠኛ ሆና ነው የምታወረው። ነው ኔ ልጁ ስለሆነና እውነቱ ማውጣት እንደማይፈልግ ልጅቱ ደግሞ እዛው ቦታ ላይ እንዳለች በቃ እዛው ቦታ ላይ ልጅቱ አለች፣ የትም አልሄደችም። እና ስመያ የምትለዋለች ነው። እሱ ደግሞ አጣኋት ነው ወላህ እያለም ይምላል። ሚዲያ ላይ አውጥተህ በዝሙት የተወለደ ልጅ እንደማታምን አቃለው በቃ እና በቃ የሰላምንም ፓስፖርት ስጣት፣ ፓስፖርቷን ስጣት። ሰላም ምንም የምታውቀው ነገር የለም፣ በቃ የኛን ሕይወት ለማስተካከል ነው። በቃ ሰላም እነሱን ለማስታረቅ እንደምትዞር ምናምን ነው። አልሙሄም ሰይድ ደግሞ ሰላም የሆነ ኬዝ አላት። እኔ እና ሱመያ እንዳንድታረቅ ትፈልጋለች እና ሱመያ ደግሞ ሰላም የጠቀመቻትን መሰላት እና ትመኛት ምናምን እያለ ነበረ ማለት ነው፣ ውድ ቤተሰቦቼ። አልሙሄም በጣም ነው ግራ የሚያጋቡት ማንኞቹ ማመን እንዳለባችሁ በጣም ነው ተዋዛገቡት። ነገር ግን ሱመያ ጋር ንዴት ይታየኛል፣ በቃ የሆነ ብሽቀት ይታየኛል። እንግዲህ ሱመያ የጠንካራውኝ ለሚመጣው ነገር መጋፈጥ፣ መናደድ የለብሽም እውነት ንዴት ሰው ልጅ ይጎዳል፣ ወላ የሰው ልጅ ይጎዳል ንዴት። ና ተዩ፣ ሁሉንም ነገር የምር ተዩ፣ ሁሉንም ነገር ተዩ ነው ማለት ፈልገው። እስኪ ቪዲዮዋን እንመልከት። ይሄ ሱመያ ይሁን ራሱ አዩን ቀለበት ያሰርክላት ጊዜ እንደዛሬ አላናደርክም። በጣም ውሮሮ የራሱ ተዘግቷል። በጣም ከመና ጊዜ በጣም ተናድጃል። ምክንያቱም ምን ያክል ማለት ነገሮችን ለመጠምጠም እንደሄደ ምን ያክል ነገሮችን ወደ ሰላም አድርጎ በቃ ራሱ ምስኪን እንዳያችሁት ነው። እንደው ቀለበት ያሰርክላት ቀን ላዩ ራሱ ቀለበት ያሰርክላት ቀን ራሱ እንደዚህ አልተናደድኩም እያለች ነው ሱመያ ማለት ነውና ያው መናደድ ያለ ነገር ነው። ወላሂ ከእንደዚህ አይነት ህይወት ከእንደዚህ አይነት መሰናክል ከእንደዚህ አይነት በቃ ነገር አላህ ይጠብቀን። ነገር ግን ሱመያ እየጠንካራ ሆኚ ጎበዝነሽ አውቃለው። መናደድ ምናምን ነገር አንቺን ራስሽ ነው የሚጎዳውና ታዩ ሁሉንም ነገር ታዩ ነው ማለት ነው ፈልገው የምር እኔ በቃ ሁሉን ራሱ ለአላህ ሰጥተሽ በቃ ልጆቹን አሳዩ አንቺን በነጻነት የምትኖሪበትን ነገር አመቻች ነው ማለት ነው ፈልገው መታረቅ ካልፈለግሽ እና ሌላ ነገር አጉል አንቺ አሁን የሆነ ነገር ጠይቀሽ እሱም ደግሞ ከጠየቅሽው ነገር ለማምለጥ የሚሆን በሀቅ የሚሆን በማስመሰል የሚሆን የሆነ ነገር የሆነ መልስ ሲሰጥሽ አንችም እየተናደድሽ ሌላ ሀሳብ ስታመጪ፣ እንደዛ አይነቱ መልስ በቃ ተመሳሳይ እንደዛ አይነት ሌላ መልስ ሲመጣልሽ ምናምን ያንን ነገር ስታብስለሲ ራስሽን ነው የምትጎጆው። ትጎጃለሽ ና ራስሽን ጠብቀሽ ለመኖር ሞክሪ። ልጆቹን ዝም ብለሽ አሳየው ነው ማለት ፈልገው ነው ለመናገር እና ለሰላምን ፓስፖርቷን መልስላት፣ ሰላም ምንም የምታውቀው ነገር የለም ወደ ሰላም ነገሩን አትውሰደው እያለች ነው እንግዲህ። መልካም ነገር ያሰማን። እኔ ግን ማለት እንፈልገው ሶመያ ራስሽን ጠብቂ የምር ይሄን ነው ማለት ፈልገው። በቀሳስበው ምንም እንደማለቂያ አኮጠፋበት ጊዜ በጣም ረጅም ጊዜ ሆነው ልጁም ሆኖም አልሆነም። ከሆነም አንድ አንዴ ተፈጥሯል ነገር ግን እሱ እየማለ ነው ልጅ አይደለም ወላሂ ይህን ቀና ያሳድረኝ ልጅ አይደለም እያለ ነው እና ብቻ በጣም ከባድ ነው ሱመያ የራስሽን ጠብቄ ነው ማለት ፈልገው መናደድ መበሳጨት ይጎዳል እንጂ የሚጠቅመው ነገር የለም እና ይህንን ነው ዛሬ ማለት የፈለኩት ውድ ቤተሰቦች አብራችሁ ስለነበራችሁ አመሰግናለሁ ግን ምን ተሰማችሁ ማንጋር እውነት ማለት ከሰይድ ንግግር ምን ተረዳችሁ ምን አይነት ሀሳብ አላችሁ የሚለውን ኮሜንት ላይ ያስቀምጡልኝ። እኔ ግን ሱመያ ሁሉ ነገር ትታ በቃ ልጆቹን አሳይተው እሷም ከሽሽት ነጻ ሆና በሰላም የምትኖርበትን ነገር ቢመቻች ብዬ ነው የማስበው። ይሄ ነው ያለኝ ነገር። ምክንያቱም ምንም በቃ የሚሳካ ይሆንም በቃ ማለቅ ያጠፋበት ነገሩ እና ጥሩ ነገር ያሰማን ውድ ፋሚሊዎቼ ያብራችሁ ስለነበራችሁ አመሰግናለሁ በሌላ ቪዲዮ እስከምንገናኝ በያላችሁ በሰላም ሁኑልኝ ላይክ ሼር ሰብስክራይብ እንዳይረሳ ቻው